ነው። ሰላም አሪፍ ነው። ጌም ጀምሬ ምን ላድርግ? እየተንተፋተፍኩ ነው እ ህዝብ በሙሉ እንዳለ ወጥቶ ወደዛ ሂዶ ታውቃላችሁ። ሰማንያ ሰው ነበረ፣ ሰማንያ ሰው ነው ያለው ግን ፎሎ እያደረጉኝ ነው ብዙ ሰዎች፣ ለምን እንደሆነ ረ ኛ ወደዛ ሄዱ። ደግሞ ባሰቧቸው ፎሎ ጎል ሞላቸው። ቆንጅናው አግቢዋ አልሄድም። አብረሽ እና ራቅ በይ

ዲዛይኒንግ ምናምን ፕላስ ቱር ጋይዳንስ ብዙ ስራ ነው የምሰራው። ብዙ ኦፍ ታይም ስላለኝ ብዙ ስራ እሰራለሁ። ሰው እና ሰው ምናምን አመጣለሁ። ግራፊክስ ዲዛይን

ሞሽን አርት ነው። ቪዲዮዎችን ምናምን ኤዲት ማድረግ ምን ማድረግ ቪዲዮዎችን ኤዲት ማድረግ ፎቶዎችን ምናምን ላይክ፣ እንደ አርክቴክትም ይሆናል። ከዛ ደግሞ ሰዋስ አስመጣለው ሰው ምናምን፣ ወንድ ልጆች ስራ ምናምን እና ደግሞ ላይክ ቱር ጋይድ፣ አካውንቴ ላይ ካየው ብዙ ሰዎች ይመጣሉ እኔ ጋር እና ቱር ጋይድ አረጋችኋለሁ በራሴ መኪና

እመጣለሁ እነግርሃለሁ፣ ስመጣ እነግርሃለሁ። ስራ ያለችን እሷን እንጨራርሳለን። እኔ ግን ወፍር ያለው ወገን አንዴ ቆየ፣ አንዴ ቆየ፣ አንዴ ቆይ። ትሪፕ ሊምጣው ወይ ሶስት አባባሌ እስከው በነገራችን ላይ ወደ ቁም ነገሩ አህ ባለ ትዳር ነው እያሉ ነው። ወዴ እያሉ ወንድ ማለ ገና ነኝ። አንድ ፍሬ ልጅ ነኝ። ወንድ ያም ትዳር እናት የማን አንድ ፍሬ ልጅ ነች። ገና ነች። እንደዚህ ማለቱ በቃ ሲንግል ነኝ ነው። አሁን የታለሽ ዱባ ነው። እነ ማኬት ናችሁ

ላይክ ከመጣው ላይክ ለአንድ ሳምንት ነው ግን ሊጨምር ይችላሉ። ላይክ እንደ ሁኔታው ነው። ጉዳዩ እንትን ቶሎ ብሎ ከተሳለጠ፣ ከተጨረሰ በአንድ ሳምንት እመለሳለሁ። ካልተጨረሰ ግን ሁለት ሳምንት እቆያለሁ እና ያለን ላይክ ሞር ሆት የሚሆነው ከአንድ እስከ አራት ምናምን ያለበት ታይም ላይ አሁን ስንት ነው ያለው? ስድስት እኮ ነው ያለው ኖ ከአንድ እስከ አራት ምን እኮ ቀን ላይ ከሰዓት ከአንድ ሰዓት እስከ አራት ሰዓት በጣም ሙቀት ሆነ። ከዛ በኋላ ሙቀት አለ፣ ግን ላይክ ጀስት አሁን ቱርክስ ያለውበት ሰዓት ላይ እንደዛ ነበረ። እንደዛ ነው ደ ሴም ሽት፣ ግን እዚህ ትንሽ ፈወት ነው። ሜይ ቢ አርባ አርባ ሁለት አርባ ሦስት ምናምን አሁን እንደዛ ነው ዲግሪ። እኔ እቀልጣለሁ፣ አልችልም ስትወጣ ነው በፈጣሪ አልችልም። እንደዚህ ዛሬ የሆነ ሰላማዊ ሰልፍ ነበረን እና ሁለት ነው ሰላሳ አንድ ዲግሪ ነበር። ቀለጥኩ ሰት። ግን ኢንዶር በብዛት ቤት ውስጥ ስለሆነ እንትን የምትለው ያን ያህል አይከብድም። ደስ የሚል ነገር እዚህ ሀገር ምንድ ነው ባህር ምናምን አለ። ቤቱ ደግሞ ትንሽ እንትን በደንብ ሞቅ አይደለም። መስኮት ክፈት፣ ባሪሽ ነው የሚሆኑ ቤቱ ዱባይ ውስጥ ተዘጋጁ፣ እንመጣቸዋለን። ኦኬ፣ ተዘጋጁ። ተስፋ ምን አለ? እሱ እንደዚህ አይነት ነገር አያውቅም። እሱ ምን አሉ? ኧረ ተዋቸው፣ ድራፍት ስላለ ኖርማል ነው ይላል። እኔ እኮ መጠጥ መጠጥናናቤት ልጅ ነ እኔ አልጠጣም መጠጥ መጠጥ እንትን ነው በቃ የባለጌ ነው፣ አይዋጣም። አሁን እኔ ልንገራችሁ ግን ወገን ቤታ ከበቀደሙ ጌም ከቀጠቀጥኳት በኋላ ማስገባት እንቢያለችን ስሮ ምንድን ነው ችግሩ እንዴ ሪካሪ ነው ህዝብ የላኩለት ሰው በሙሉ ዲክላይን ነው የሚያደርጉ ለምንድን ነው ጊፍተሮች አሉ እንደ አንተ ኩቺ ላይ ያረግኩ አራት ሺህ አምስት መቶ ፖይንት ላይ እኮ ነው ያለው እህ ፈራጅ እንዴ ለሰውኩ ጊፍተር አላት ቀልዳለ እንዴ ግን የእኔ እኔ እሳት እሳቶች ናቸው ማርያምን ከተነሱ እሳት እሳቶች ናቸው እንትን ነው